የኢትዮጵያ አየር ኃይል ዝግጅቱን ጨርሷል። የኢትዮጵያ ባለስልጣናት አሰብን ጎበኙ። ሰላም ጤና ይስጥልኝ፣ ውድ የአዲስ አገልግል ቤተሰቦች እንደያላችሁበት የሰዓት አቆጣጠር እንደምን አላችሁ? በዛሬው ዳሰሳችን የኢትዮጵያን የአየር ኃይል ዝግጅት የምንቃኝ ሲሆን ጌታቸው ረዳና ሬድዋን ሁሴን በአሰብ ባህር የቅርብ ርቀት ያደረጉትን ድንገተኛ ጉብኝት የምንነግራችሁ ይሆናል። አብራችሁን ቆዩ። ውድ የአገልግል ቤተሰቦች በመጀመሪያ የኢትዮጵያ ከፍተኛ ባለስልጣናትን የአሰብ ጉብኝት በወፍ በረር እናስቃኛችሁ። ከምንም በላይ እኛን መርጣችሁ ስለምትከታተሉን ደግሞ እናመሰግናለን። የኢትዮጵያ ባለስልጣናት አሰብን በቅርብ ርቀት መጎብኘታቸው ኤርትራ ላይ ካለው የእርስ በርስ ሽኩቻ ባለፈ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ከቀይ ባህር 60 ኪሎ ሜትር የምትገኘው ቡሬ ከተማ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌዴራል ከፍተኛ ሚኒስትሮች የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን ና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ ገብተዋል። ቡሬ ከተማ ከአሰብ በ60 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብዙ መስዋዕትነት ከተስተናገደበት የጦር ግንባሮች መካከል አንደኛዋ ናት። ይህ ጉብኝት ሀገራችንና መሪዎቿ ወደ ቀይ ባህር መዳረሻ የሰነቁትን ጉዞ ቁርጠኝነቱ ምን ያክል እንደሆነ ፍንትዋ አድርጎ የሚያሳይ ጉዳይ ነው። የአገሪቱ ሽማምንቶች ወደ አሰብ መቃረቢያ ከተማ የተጓዙት ለሽርሽር እንዳልሆነ ልብ የምትለው ኤርትራም ጦሯን እያሰናዳች ነው። በዛሬ ዕለት የሻቢያ ልሳን የሆነው ሐዳስ ኤርትራ ጋዜጣ ለኤርትራ ጦር የማበረታቻ ፕሮግራም መዘጋጀቱን መዘገቡ ተመላክቷል። ሻቢያ ለጦር ዝግጅት እያደረገ ሲሆን በቡሬ በኩል ባለው ድንበር የኃይል ክምችቱንም እያሰፋ ይገኛል። ከዚህ በተጨማሪም ጦርነት ከተነሳ ነዳጅ መቆጠብ አለብን በሚል ከሳምንታት አንስቶ የተሽከርካሪ ገደብ ማድረጉ እየተነገረ ነው። አየር ኃይሉ በተጠንቀቅ ላይ ይገኛል። እንደ ንስር አፍንጫቸውን አሹለው አኮብኩበው ያሉ የጦር ጀቶች ማንኛውንም ግዳ ጉዳይ ለመፈጸም የሚጠባበቁት የጄኔራሎቹን ትዕዛዝ ብቻ ነው። ምክንያቱም የተገነባው የሀገሪቱን የአየር ክልል በማንኛውም ጊዜና ሁኔታ 24 ሰዓት በአስተማማኝ ደረጃ የሚጠበቅ አየር ኃይል በመሆኑ ነው። ይህ አሉባልታይድን ኢትዮጵያ ከመቼውም ጊዜ በላይ የአገር መከላከያ ሰራዊቷን እያጠናከረች ትገኛለች። ከመካናይዝድ እስከ እግረኛ ብርጌድ ከሚዲያ እይታ ውጪ የሚደረገው ዝግጅት አጃኢብ የሚያስብል መሆኑ ተመላክቷል። ሀገራችን ያለችበት ቀጠናዊ ስትራቴጂካዊና ተለዋዋጭ ሁኔታዎች የሚስተናገዱበት አካባቢ ከመሆኑ አኳያ የኢትዮጵያን ብሔራዊ ጥቅም በአስተማማኝ ሁኔታ የሚያስጠብቅ አየር ኃይል በከፍተኛ ተጠንቀቅ ላይ መሆኑ ከመረጃ ምንጮቻችን ለመረዳት ችለናል። አየር ኃይላችን የኢትዮጵያን የአየር ክልል በማንኛውም ጊዜና ሁኔታ የሚጠብቅና ከአፍሪካ ቀዳሚ የሆነ አየር ኃይል ነው ሲባል ኃያል፣ በራስ መተማመን ያለው የቴክኖሎጂ የበላይነትን የተቀዳጀ አየር ኃይል ለመሆን ዝግጁ ነው ማለታችን ነው። ለነገሩ እንኳን ዛሬ ቅርና ጥንት አፍሪካውያንና እስያውያን አውሮፓን በማያውቁበት ወቅት ኢትዮጵያ አየር ኃይል አቋቁማ ለተለያዩ ወታደራዊ ተልካዎች ስትጠቀም እንደነበር ታሪክ አፈውጥቶ ይናገራል። ከዚህ በፊት አየር ኃይሉ በአገር ላይ የተቃጡ የወረራ ሙከራዎችን በመመከትም የላቀ ጀብዱ መፈጸሙም የሚካድ ሀቅ አይደለም። የፌደራል አየር ኃይል በ1982 ዓ.ም በአፍሪካ የላቀ ገናናና ግዙፍ ደረጃ ላይ ደርሶ እንደነበር ይገለጻል። ከዛ በኋላ በተካሄደ የፖለቲካ ስራ ተለውጥ ምክንያት አየር ኃይል ለውድቀት መዳረጉን በተለያዩ ጊዜያት የሚወጡ ማስረጃዎች በቂ ማሳያ ናቸው። ለአብነትም የአየር ኃይሉ ብቁ አብራሪዎችና ቴክኒሺያኖች እንዲበተኑ፣ አውሮፕላኖቹ ከጥቅም ውጭ እንዲሆኑ፣ መሰረተ ልማት እንዳይኖረው መደረጉን ጠቅሰው አየር ኃይል አስፈልግም እስከሚል የተሳሳተ አስተሳሰብ ተደርሶ እንደነበር የቅርብ ጊዜ ትውስታችን መሆኑ ለአፍታ እንኳን የሚዘነጋ ሀቅ አይደለም። ሆኖም የለውጡ መንግስት መምጣቱን ተከትሎ ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚል አቋም በመያዝ በፖሊሲና በበጀት ስትራቴጂካዊ ለውጥ መደረጉን ከጊዜ ወደ ጊዜ የሚታየው ለውጥ በቂ ማሳያ። የፌድሪ አየር ኃይሎች ዋና አዛዥ ጀኔራል ይልማ መርዳሳ ኢትዮጵያ በታሪክ በሕዝብና በሌሎችም በርካታ ጉዳዮች ታላቅ አገር መሆኗን በመናገር ለታላቅ አገር የሚመጠን ታላቅ አየር ኃይል እየገነባን ነው ሲሉ በተደጋጋሚ መግለጻቸው ይህም ሆነያ መልእክቱ ግልጽ ነው። በተለይም አሁን ዓለም ከአየር ኃይል እስከ ሳይበር የበላይነቱን ለማሳየት እየተሽቀዳደመ በመሆኑ ኢትዮጵያ ያንን ታሳቢ አድርጋ እየሰራች እንደሚገኝ ሲገለጽ የአየር ኃይሉን ጀብደኛ ታሪኮች ለሚያውቅ ሰው እምብዛም ላይደነቅ ይችላል። በአንድ ወቅት የታንዛኒያን የአየር ክልል በአስተማማኝ ሁኔታ ሲጠብቅ የነበረ የአየር ኃይል እንደሆነ እንዲሁም በሱዳንና ደቡብ ሱዳንም የሰላም ማስከበር ተልኮን በብቃት መወጣቱም አይዘነጋም። ከዚህ በተጨማሪ አየር ኃይል በቀጠናዊና አህጉራዊ ሰላም ማስከበር ተልኮች የላቀ ሚናን መወጣት ሚና ይዞ የሰራ ሲሆን በቅርቡም በሶማሊያ የሰላም ማስከበር ተልዕኮ እየተሳተፈ መሆኑ ይታወቃል። ይህንን የላቀ ሚና ለማጠናከርና በቅርቡ ለሚኖረው የቀይ ባህር ግዳጅ እንዲሰናዳ ዘርፈ ብዙ ስራዎች እየተሰሩ ሲሆን በጥቂት ዓመታት ውስጥ በአፍሪካ በሁሉም መስክ ቀዳሚውን አየር ኃይል አሁን እንደሚሆን ሳይታለም እየተፈታ ነው። በአየር መቃወሚያም ቢሆን ከዚህ በፊት ራሻ ስሪት የሆነ ኤስ 400 የአየር መቃወሚያ የራዳር ሲስተሞች ወደ ኢትዮጵያ በጥምረት መግባታቸው አይዘነጋም። በዓለም ላይ እጅግ ዘመናዊና ከተቀመጠበት ቦታ በ3000 ኪሎ ሜትር ራዲየስ ውስጥ የሚገኝን ማንኛውንም ጀትና ሚሳኤል የማያፈናፍነው ራሽያ ሰራሹ ኤስ 400 እንዲሁም የቻይናው የረቀቀ የራዳር ሲስተም ኤች ኪዩ ናይን ለጦሩ ግልጋሎት የሚውል መሳሪያ መረከባችን የሚታወስ ሲሆን መሳሪያው የኢትዮጵያ ለዋላዊነት ለማስከበር ከፍተኛ ጠቀሜታ እንዳለውና የአገሪቷን የአየር ክልል ለመቆጣጠር ያላትን ብቃት ከአፍሪካ በአንደኛ ደረጃ አስቀምጣታል የተባለለት እንደነበረም የሚታወስ ነው። ከባህር በር ጥያቄ ጋር ተይዞ ለሚመጣው ቀጠናዊ ጦርነት ብቻም ሳይሆን ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን ይዞ ኢትዮጵያን የሚመጠን የቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ተሰጥቶ እየተሰራ እንደሆነ የፌዴራል አየር ኃይል መረጃ ያሳይ ከሰሞኑ እንደወጣው መረጃ ከሆነ ኢትዮጵያ 6 ሩሲያ ሰራሹን 35 ዋጊ ጀቶች ለመግዛት ስምምነት መፈራረማም ተመልክቷል። ይህ የአየር ኃይል ዝግጅት ወደማይቀርለት የዘብ ዘመቻ እየተደረገ ያለ ዝግጅት መሆኑ ሳይታለም የተፈታ ሐቅ ነው። የዘመኑ እጅግ ተፈላጊውና ጥቂት ሀገራት ብቻ የታጠቁት የራሽያው ሱ35 ተዋጊ ጀት በርከት ባለ ቁጥር ከራሽያ መንግስት መሸመቷ ሌላኛው የዝግጅቱ ክፍል። ሱ35 ተዋጊ ጀት በሰዓት 2400 ኪሎ ሜትር ከድምፅ በ25 እጥፍ ፍጥነት ይምዘገዝጋል። በአጠቃላይ ተጨማሪ ነዳጅ ሳይፈልግ 3600 ኪሎ ሜትር ተጉዞ ግዳጅ መፈጸም የሚችል በአሁን ጊዜ ምርጥ የመጀመሪያ ደረጃ ላይ ከሚቀመጡ ጀታዎች ይመደባል። ይህ ማለት ደግሞ ያለምንም ረፍት አስመራና ናቅፋ ሰማይ ስር 13 ግዳጅ ፈጽሞ መምጣት የሚችል የዘመናዊ አየር ኃይል መገለጫ ነው። የዘመኑን ሁሉንም አይነት የራዳርና የናቪጌሽን የኤሌክትሮኒክ ዋርፌር አጭቆ የያዘ ሲሆን ይህ ዘመናዊ ጀት 59 ሺህ ጫማ ከፍታ ላይ 80 ህ ኪሎግራም አውዳሚ የጦር መሳሪያዎችን ይዞ በመጓዝ ከጠላት ራዳር እይታ ውጪ ከፍተኛ ጥቃትና ውድመት ማድረስ የሚችለው ይህ በብዙ ንጻሬ መርጥ የሚባለው ጀት ነው። ግብፅ ይህን ጀት ከዚህ ቀደም ለመግዛት ሞክራ የነበረ ቢሆንም በአሜሪካ ቁጣ ግብፅ ሀሳቧን ቀይራለች። እነዚህ ጀቶች ብዙ ጊዜ የራሽያ ፕሬዚዳንት ቭላዲሚር ፑቲንን በማጀብ የሚታወቁ መሪው ሳይቀር የሚተማመንባቸው የአየር ላይ ተዋጊ ተርቦች ናቸው። ኢትዮጵያ በዚህ ሳታበቃ የዘመናዊ የመጨረሻ ቴክኖሎጂ የሆነውን ገና በይፋ ሽያጭ ላይ ያሏ ነውን የሩሲያ ሱ 57 በርከት ባለ ቁጥር ማዘዟ ሌላኛው አየር ኃይል ዝግጅት ምዕራፍ እንደሆነ ድንቅ ማሳያል። የኢትዮጵያ አየር ኃይል ሱ 30 ጀቶች ምን አይነት አቅም አላቸው? ባለ ሁለት ሞተር የሆነው ሱኮይ ሱ 30 የጦር ጀት ምርት የተጀመረው በፈረንጆች 1996 ሲሆን ሱ 30 የሚል መጠሪያውን ያገኘውም በዛው ዓመት እንደሆነ ይነገራል። የሱ 30 ተዋጊ ጀቶች በምዕራባውያን ዘንድ ፍላንከርሲ የሚል መጠሪያ የተሰጣቸው ሲሆን ሩሲያ እስካሁን የሱ30 ተወጊ ጀቶችን አምርታል ህንድም በሩሲያ ፈቃድ ሱ30 የጦር ጀቶች ማምረት እንደጀመረች የሚሊተሪ ቱዴይ መረጃ አመላክታል። የሩሲያ የአየር ኃይል አሁን ላይ የጦር ጀቱን እየተጠቀመበት የሚገኝ ሲሆን ቻይና፣ ህንድ፣ ኢንዶኔዥያ፣ ማሌዥያ የጦር ጀቱን የታጠቁ ሲሆን ኢትዮጵያም በቅርቡ እነዚህን አገራት ተቀላቅላል። ሱ-30 ምን የተለየ ነገር ይዟል? ሩሲያ ሰራሹ ሱኳይ ሱ-30 የጦር ጀት በአየር ለውጊያ፣ እንዲሁም ከአየር ወደ ምድር የሚደረጉ ያም ጥቅም ላይ የሚውል የጦር አውሮፕላን ከችሎታ አንጻር ሱ30 ከአሜሪካው ኤፍ15 ስትራይክ ኤግል ከሚባለው የጦር ጀት ጋር በስፋት ይመሳሰላል። ሱ30 የጦር ጀት አብሮት የተሰራ ባለ30 ሚሊሜትር ጄስኤች 301 መድፍ ከ150 ጥይቶች ጋርም የታጠቀ ነው። ከአየር ወደ አየር፣ ከአየር ወደ ምድር የሚተኮሱ ሚሳይሎች ክላስተርና በሌዘር የሚመሩ ቦምቦች እንዲሁም ሮኬቶችን ጨምሮ እስከ 800 ኪሎግራም የሚደርስ የጦር መሳሪያዎችንም መታጠቅ የሚችል ነው። ሁለት ቱርቦፋን ሞተር የተገጠመለት የጦር ጀቱ በአንድ ተልኮ ሰፊ አካባቢን ማካለል እንደሚችልም ይነገርለታል። የጦር አውሮፕላኑ መያዝ በሚችለው መደበኛ ነዳጅ በአንድ ተልኮ እስከ 3000 ኪሎ ሜትር ማካለል የሚችል ሲሆን በዚህም ከ4 እስከ 5 ሰዓት የውጊያ ተልኮን ማከናወን ይችላል። በአየር ላይ ነዳጅ ከተሞላለ ደግሞ በአንድ ተልኮ እስከ 5200 ኪሎ ሜትር ማካለል የሚችል ሲሆን እስከ 10 ሰዓት የውጊያ ተልኮን ማከናወን ይችላል። ይህ ደግሞ በምስራቅ አፍሪካና በአካባቢው የሚኖሩን ተልኮ በተደጋጋሚ ያለረፍት ግዳጁን ተወጥቶ መመለስ እንዲችል ያደርገዋል። በአንድ ጊዜ ሁለት ሰዎችን የሚያሳፍረው የጦር ጀቱ በሰዓት እስከ 2120 ኪሎ ሜትር ድረስም መብረር ይችላል። እንደሚታወቀው ከአንድ ዓመት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ወደ ህዝቡ ሰርጾ ዳግም ያገረሸው የቀይ ባህርን የመጠቀም ወይም ደግሞ የባለቤትነት ጥያቄ ከሀሳብ አልፎ ወደ ተግባር ተሻግሯል። ከዲፕሎማሲያዊ ስራ ጎን ለጎን ከፍተኛ የሚዲያ ሽፋን ያገኘው የትውልዶች ቁጭት የሆነው የባህር በር ጥያቄ የአየር ኃይልን የመዋጋት አቅም ዘመኑን በሚመጥ መልኩ ከፍ በማድረግ ቀጥሏል። የተወደዳችሁ የአዲስ አገልግል ቤተሰቦች ዛሬ ጥንቅራችን የንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጥንቅር እስክንገናኝ ሰናይ ጊዜ